ሩታዬ ስንት ነገር ችላ እንደኖረች እና ስንት ነገር እየቻለች እንደሆነ ሁላችንም መገመት አያቅተንም። ሩታዬን እኔ በየሄድኩበት ጀግና ጠንካራ ሴት ናት እያልኩ ሺ ጊዜ በመሰክርላት ለራሱ እኔ አይበቃኝም ማለት ነው። ምክንያቱም የተደረገባት ነገር ተቋቁማ የያዘ ያለች ጠንካራ ጀግና ሴት ብትኖር ሩታናት እውነት ማለት ነው። እኔ እንጂ እኔ እምችል አይመስለኝም። ባሌ እንደዚህ ቢያደርገኝ እኔ እንጂ እምችል አይመስለኝም። እኔ ማለት ነው እና ጠንካራ እንደ ሩታ ጠንካራ ሰው መሆን እንዳለባችሁ ነው። ወደፊትም ሌላ ሴት ለራሱ ትምህርት ይሰጣል ማለት ነው እንግዲህ። አብረሽ እያያችሁት ነው ከትናንት ወዳ ከኮባ ኮባ ለኮባ ስር ሲሄዱ፣ ትናንትና ደግሞ አልጋ ላይ ሆነው፣ ዛሬ ደግሞ አንገቱ ስር እየሳመችው ምናምን በፍቅርሽ ተጠመርኩ ምናምን እያለ ከዝጡ ዝጥ ጋር ዝጡ ዝጥ እያለ መተዋል ማለት ነው። እንደው የሆነ የሆነ ያይጥ መጥመጃ ወጥ መዲያጥ መዲያችሁ እናንተ ሁለታችሁን ሌላ ምንም አልልም፣ ግን ሩታዬ እኔ በጣም ጠንካራ ጀግና ሴት ነሽ እውነት ማለት ነው። ይሄን ሁሉ ነገር ተቻችለ እርግዝና የእርግዝና ተጽዕኖ እያለ የእርግዝናው የራሱ የሆነ ስሜት ያንን ሁላችን እንደገና ደግሞ በባልሽ በኩል እየተደረገብሻ ያለውን ነገር እችለሽ መኖረሽ እውነት በጣም ጀግና ጎበዝ ሴት ነሽ ማለት ነው። እንዲህ ትላላችሁ፣ ተፈታለች ብትፈታ፣ ለእራሱ ማለት ነው ነው እውነት፣ ብትፈታ ለእራሱ እንደዚህ ሲደረግባት፣ ሳትፈታ ለእራሱ እንደዚህ ሲደረግባት ነበረ ማለት ነው። እንደዚህ ሲተዘዘል ከሌላ ሴት ጋር ሲተቃቀፍ፣ ሲሳሳም፣ ሲያዝል፣ ሲያቅፍ ነበር፣ ሲያሻሽ ነበረ ማለት ነው ሌላ ሴት እና። ያን ሁሉ ያየች ዝም መብላ በመጨረሻ ውሳኔዋ ነው ፍታኝ የሚል ውሳኔ የወሰነችው ማለት ነው። እና መጀመ አብሪሽ ፍታኝ ያለችው ጊዜ ምን አለ? እኔኮ በጣም ነው የምወደሽ፣ በጣም ነው በጣም ነው የማፈቅረሽ፣ ከአንቺ ጋር ነው መኖር የምፈልገው እኔ ከንቺ መለየት አልፈልግም፣ አባክሽኝ አትል አንላይ አትፍችኝ ምና ምን እያለ ነበረ ማለት ነው። ነገር ግን ሲያስመስል ሲያስመስል፣ ከበፊቱም ሲያስመስል እንደሆነ ገብቶኛል። ምክንያቱም የእውነት ቢሆን አሁን ሚስቱ ጋር ተለያይቶ ለራሱ ማለት ነው ሚስቱ ጋር ተለያይቶ ላይ ራሱ ሩጦ ሌላ ሴት ጋር አይሄድም ነበር ሩጦ። እንዴት ነው የሰው ልጅ ከሚስቱ ተለያይቶ በሶስት ቀን ወይም በሁለት ቀን ከሌላ ሰው ጋር የሆነ በቃ ደስተኛ የሚሆነው እንዴት የሆነ በቃ ከሚስቱ ጋር መለያየቱ እጅግ በጣም ውስጡን ደስታ ፈጥሮለታል ማለት እኮ ነው፣ ማለት ነው በሱ ቤት። ያ ማለት ሚስቱን አይፈልጋትም ማለት ነው። ግን የሚፈልጋት አስመስሎ እሷን ለተመልካች ሊያስጠላት እኔ ከአንቺ ጋር ነው መኖር ፈልገው በሷ መክንያት ታምሜ እያለ ማለት ነው እራሱን እየጠገነ ምን ያረገ ምን ያረገ ሲመጣ ነበር እሷን ለማስጠላት ማለት ነው። እኔ በጣም የምታዘበው ነገር፣ የሚገርመኝ ነገር አብርስ ጀግና ነው እንዲ ነው የምትሉ ማለት ነው። አሁን አብርስ ጀግንነቱ ከመ ከምኑ ነው? ከማንም ሴት ጋር አልጋ ላልጋ ወይም ፍራሽ ለፍራሽ ትናንትና እንግዲህ ቪዲዮን አይታችሁታል። ብዙ የሚያስጠላ ነገር ሲታይ ነበረ ቪዲዮ ላይ ማለት ነው። እውነት የሆነ አረንዳ እኔ አላወራም ሴት ስለሆንኩኝ መቆጠብ አለብኝ። ምክንያቱም በጣም የሚያስጠላ ነገር ነው። እዛ ቪዲዮ ልብ ብላችሁ ካያችሁት ትናንትና ከተለቀቀው ቪዲዮ ማለት ነው፣ በጣም የሚያስጠላ ነገር ነው ያየሁት ማለት ነው። እና ጀግና ወንድ እንደዛ ነው የሚያደርገው? ጀግና ወንድ ሚስቱ እንኳን መጥፎ ብትሆንበት፣ ጀግና ልባም፣ ጠንካራ ኩር ወንድ እንደዛ አይደለም የሚያደርገው ማለት ነው ሚስቱ ምናልባት ትመለሳለች ብሎ ተስፋ ያደርጋል ወይም ደግሞ በመለያየቱ ብቻ ለተወሰነ ወራቶች አርፎ ይቀመጣል ማለት እንጂ በተለያየ በሁለት ቀኑ በሶስት ቀኑ ከሌላ ሴት ጋር ዙጥ ዙጥ በዛ በዚህ ዙጥ ዙጥ እያለ ይመጣው ነበር። ጀግና ወንድ ማለት ነው። እኛ አብርሽ ምንም ምንም ቦታ አይደለም፣ አብርሽን ጀግና ጎበዝ የሚለው በስራ በስራ በኩል ሩታ ጋር በሚሰራ ሰዓት በጣም ጎበዝ፣ በስራ በኩል ጠንካራ ነው። ከዛ ውጪ ከማንም ሴት ጋር የተቃቀፈ ምናምን ስለመጣ ጀግና የሚያስብለው ምንም ነገር የለም ማለት ነው። በተለይ የልጁን እናት ሚስቱን እየጎዳ ማለት ነው። የልጁን እናት እኔ እንጃ እኔ እንጃ። እያንዳንዳችሁ ሴቶች ማለት ነው እውነት በሩታ ቦታ ሆናችሁ እንደዚህ ቢደርስባችሁ ትችሉታላችሁ? ኧረ እኔ ምን አቅል ነው የሚመስለኝ ወይ የሆነ ነገር በልቼ ወይም ጠጥቼ ወደ ሾጥ ምን ነው የሚመስለኝ። የእውነት ለኔ እንጃ አላቅም። በጣም ከባድ ነው ጋይስ አስቡት። እንደው በራሳችሁን በሩታ ቦታ በቃ ቁጭ አድርጉትና እንደዚህ ቢያደርግብኝ በኋላ ግን ምን ይሰማኛል እንዴ እንኳን አይደለም እርጉዙኝ እንደዚህ አድርጎብኝ እኔ ኖርማል እያለሁኝ ቺት ካረከብኝ ለራሱ የሆነ ተንጃ አላቅም እኔ ከባድ ነው፣ በጣም ከባድ ነው። ግን በሰው ላይ መፍረድ ቀላል ስለሆነ የሰው ልጅ ከመሬት ተነስቶ በሰው ላይ መፍረር ስለሚችል ከመሬት ተነስቶ በቃ ሩታ ናት እንትን ያለችው እሷ እኮ ወላሂ፣ ሩታ ማለት ነው እውነት በጣም ምክንያቱም አምናው ነው እንግዲህ፣ ውሸትም ይሁን እውነትም ግን ስንሄድ እንደ እንትኑ ስንሄድ ማለት ነው አምናው ፍቅሬ ብላ የልጅ አባት ብላ አራታ በቅ ልጅ እንኳን እርጉዝ የሆነች ጊዜ እንኳን ማለት ነው እርጉዝ ነኝ ብላ ስትመጣ እንኳን ማለት ነው። የመጀመሪያ እርግዝናውን ስትነግረው እንዴት ደስ እንዳላት እንደዛ እርግዝና ስታቂ የመጀመሪያ ማለት ነው። በቃ ከሱ ማርገዟ ምናምን በቃ የልጅ አባት ሆነ ምናምን በጣም ደስ ያላት ማለት ነው። ልጃችንን አብረን እናሳድጋለን፣ ብዙ አመቶችን አብረን እንኖራለን፣ ብዙ ለውጦችን አብረን እንለወጣለን፣ ብዙ ድጎቶችን አብረን እናድጋለን። ከፍታች በቃ ብዙ ነገር ነበረ፣ እሷ ስታስብ ስታስብ ስታሰላስል የነበረው ማለት ነው። አሁን ላይ ግን አሁን ላይ ግን በቃ እንደዚህ ሲያደርጋት እንዴት ምን ያህል ልቧ እንደሚሰበር ስንት ነገር ያሰበችው ስንት ቦታ ያስቀመጠችው ለስንት ነገር ይሆነኛል ያለችው ሰው እንደዚህ ሁኖ፣ እዚህ ቦታ ላይ ስታገኘው እንዴት እንዴት እንደሚሰብር እንዴት እንደሚሰብር እንጃ። እኔ በራሴ የሳስበው በጣም ነው ስብርብር እንክትክት ነው የሚያደርገው፣ ማለት ነው፣ ስብርብር እንዳትነሱ እንዳትራመዱ፣ ወይም እንዳትዋድዱ አድርጎ ነው የሚሰባብረው። የአሁኑ ሩታ የተደረገባት ነገር ማለት ነው። ነገር ግን እሷ ጠንካራ ስለሆነች አይደለም፣ መዋደድ ማለት ነው። ኮራ ቀብር ብላ ጠንከር ብላ ነው የምትኖረው የምትሄደው። ጠንካራ ሴት አትወርቅም፣ ጠንካራ ሴት አትወርቅም ማለት ነው። እና ጥንካሬዋን ደግሞ አድንቀዋለሁ፣ ለሌላ ሰዎችም ትምህርት ይሆናል። ነገሩ እውነት ይሁን ውሸት አላውቅም፣ ነገር ግን ለሌላ ሰው እንደዚህ ቢደረግብሽ ነገ ጠዋት ትምህርት ነው። እንደዚህ እርጉዙ ነሽ ባልሽ በሌላ ሌላ ሴት እንደዚህ ቢያደርግብሽ፣ ምን ያህል ጠንካራ ሆነሽ ማለፍ እንዳለብሽ፣ ምን ያህል ብርቱ መሆን እንዳለብሽ፣ ምን ያህል ነገሮችን በቃ ቀላል አድርገሻቸው ተወት ማድረግ እንዳለብሽ ምናምን እንደዛ ነው የሚያስተምረው አንዴ አንዳንድ ሴቶች እርጉስ ሲሆኑ ወይኔ እርጉስ ሲሆን ነው እንዴ ባሌ እንደዚ አይደለም፣ እንኳን ሄዶ አይታው ገና በጥርጣሬ ወይኔ እሷን ወይ ተወት ተወት ካደረጋት ወይ ደግሞ በፊት ከሚሰጣት ፍቅር ትንሽ ቀነስ ካደረገባት ምናምን ወይኔ ባሌ እርጉስ ስለሆንኩ ሌላ ሴት ከህዱ ይሆን እንዴ በሚል ጥርጣሬ ራሱ የማይሆን የማይሆን ነገሮችን ታደርጋለች፣ አንዳንድ ሴቶች ማለት ነው። እንኳን አይደለም ሄዶ እያየችው ማለት ነው። ስለዚህ ቢሄድም ለራሱ ጠንካ ጠንካራ ሆነን ነገሮችን መወጣት እንዳለብን እንዲሁም ደግሞ በቃ ሴት ልጅ ብታረግዝም በቃ ለልጇ መኖር እንዳለባት በቃ ልጇ እንደሆነ የሷ እንትን ምናምን ነገር ትምህርት ይሰጣል ማለት ነው። ሩታዬ ሩታዬ ላይ እየደረሰ ያለው ነገር ለሌላ ሴትም ትምህርት ይሰጣል። እንዲሁም ደግሞ የሩታዬን ጥንካሬም ለሌላ ሰው እንደም ትምህርት ይሰጣል ማለት ነው። እና እንግዲህ ዛሬ ደግሞ በቲክቶክ በቃ ፍቅርሽ ጠምዶኛል የሚል ሙዚቃ፣ እኔ ሙዚቃ መያዝ አልችልም። በነገራችን ላይ ግን ፍቅርሽ ጠምዶኛል የሚል ሙዚቃ ይመስለኛል። በዛ መቷል ማለት ነው። እንደው የሆነ ያይጥ ወጥመድ ይጥመድ ሆና የሆነ ወጥመድ ውስጥ እንዲያውም፣ ይህች ሄርሜላ ይህች ምን አይነት ሾካካ ናት? የሆነት ይቺ ዙጥ ዙጥ የሚለው ቃል እራሱ ያነሳታል። ሾካካ የሆነት እኔ በእናትሽ ነበር ተማ፣ ትዳር ማለህ አልገባሁም። ግን 70% የምትሆኑ ሰዎች እኔ የገባሁ አስመስላችሁ ነው የምታሰቡት። ምን ሰበብ? 100% ገቢ ነው። እንዳንቺ እንደዚህ ልክስክስ እንዱ ህይወት ይሳውራችሁ እውነት እንደዚ አይነት ህይወት አይስጣችሁ። እንደ ከእንደዚህ አይነት ህይወት እንደው በዘራችሁም አይደርስ። በጣም የሚያስጠላ ከባድ የሚጎዳም ነገር ስለሆነ ልባችሁን እንዳትነሱ አድርጎ ስብርብር የሚያደርግ ጠንካራ ካልሆናችሁ እውነት ስብርብር አድርጎ የሚጥል ነገር ስለሆነ እንደው ከዚህ ይሄ እንደው በዘራችሁ ራሱ አያድርስ እንደዚህ አይነት ነገር ማለት ነው። እናንቺ አንቺ ሄርሜላ ሾካካ ማለት ነው። እዚ ጋር እየመጣሽ የምታስመስል የሆነ ነገር አቆሚ። እኔ እንደዚህ አላደረኩም እኔ በእነሱ ትዛራ ገባሁም እኔ ሩታም ቢሆን አልፈለገችም እንጂ ምናምን እያልሽ እንትን አትበኝ ማለት ነው። እኛ ሁሉንም ነገር ገብቶናል፣ አውቀናል። ግን በቃ ያላወቁ ያልገባ ማወቅ ስለማይፈልጉ ነው። አሁን አንዳንድ ሰው መረዳት ካልፈለገ፣ ለምሳሌ ወተት ነጭ ነው እያልኳት ለጓደኛዬ በቃ አሚሮአን ወይም ደግሞ መረዳት ወይም ማወቅ ካልፈለገኝ እሷ ጥቁር ነው ካለኝ ጥቁር ነው ነው የምትለው አረ፣ ነጭ ነው እያሳየኋትም ጥቁር ነው ነው የምትለው። በቃ መረዳት አትፈልግም። የራሷን ሀሳብ ነው ማራመድ የምትፈልገው። አረ፣ ነጭ ነው እያልኳት ራሱ አረ፣ ጥቁር ነው ብላ ግን ልትል ትችላለች። ስለዚህ አንዳንድ ሰው በዚህ አረ፣ እንደዚህ ነው ብንላቸው ለራሱ አይ፣ እንደዚህ ነው ብለው ራሳቸውን ቅጭላታቸውን ካሳመኑ መቀየር አይችሉም። ለነሱ ለነሱ ሸውጂ ለእኛ ግን አሸውጂ ነው። ግን መጃጃላ አበዛችሁ በጣም ማይሆን ነገር መልቀቅ ምናምን አበዛችሁ። በተለይ የትናንትናው ቪዲዮ በጣም የሚዘገንን ቪዲዮ ነው። በተለይ ቲክቶክ ላይ ቆራርጠው የሚለቁት ልጆች ማለት ነው፣ ነፍሳቸው አይማርም። እውነት በጣም የሚያስጠላ የሚያስጠላ ፓርቱ ነው ደግሞ የሚለቁት ቆራርጠው። ቶ እኔ ከእንደዚህ አይነት ነገር የሰውራችሁ ነው ምለው፣ በያላችሁበት ሰላም መችሁ ይብዛ። ጋይስ ባይ።